በጣም ብዙ ሰው ኮንትራት እየሰራ ውጩን ቆሻሻ መጣል የማይችል ሰው ነው ያለበት። ልንገርሽ ቆሻሻ ጥሎ እንኳ እማያቅ ሰው እማያቅ የተከበረ ያለበት ባለበት ሁኔታ እንደገና ጀኔራል ጠቅላላ አድርጎ ዱባይን ዱባይ ዱባይ ለምትሉ ሰዎች ባናታችሁ ተተከሉ። አሰላም ዓሌይኩም ወረህመቱላ በረካቱ። ሰላም ውድ የቻናል ቤተሰቦች እንዴት ናችሁ? ሰላም ናቸው ወይ? እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። በያላችሁበት ሰላማችሁ ብዙ ትበልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። መግቢያ ላይ እንደተመለከታችሁት ሳሪ በጣም ተናዳ ጨሳ እየተናገረች ነውና እውነቷን ነው። ያናዳል፣ ያበሳጫል። ማለት አንዱ ባጠፋው አንዱ መወቀስ የለበትም ማለት ነው። ብዙዎች አሉ ራሳቸውን ቆጥበው እጃዛም እረፍት ምንም ነገር ከመዳን ቤት ሳይወጡ ራሳቸውን ቆጥ ስድስትም አመት ሰሩ አምስት አመት ከዛም በላይ ሊሰሩ ይችላሉና ወደ ሀገራቸው የሚገቡ እዚህም ሀገር ሆነው ደግሞ ከመዳን ቤት ወጥተው ስራ በራሳቸው ከፍተው የሚሰሩ አሉና አደብ ያላቸው፣ አንዳንድ ደግሞ ጋጥ ወጦች ሰው ሀገር ላይ መሆናቸውን የሚረሱ አላማቸውን የሚረሱ አሉ እና እነሱን በማስመልከት ሳሪ በጣም የተናደሽ የተናገረች ነበርና ልክ ናት። እሷ ያናዳል። አንድ ሰው አላማ ኑሮት ነው ከሀገር የሚወጣው። እዚህ መቶ ማለት የሚያስጠላ ነገር ነው እየሰሩ ያሉት። እየሰማችሁ ነው ሚዲያ ላይ። ግማሹ ይወልዳል፣ ግማሹ ሌላ ነገር ያደርጋል፣ ግማሹ ዜጋውን ያሰቃያል በደላላነት እያሉ ሌሎች ደግሞ ባለትዳሮችን እየቀሙ ማለት ነው እና አብዛኞቻችሁ የሰው ትዳር ደግሞ የምትበጠብጡ እስኪ እረፉ እረፉ ማለት ነው ሰው ህይወቱ ላይ ጥልቅ እያላችሁ የሰውንም ትዳር አትበጥብጡ የመጣችሁበትን አላማ አትርሱ እና እባካችሁ እኛንም አታሰድቡን ሁሉም ሰው አንድ አይደለም እና በእናንተ የተነሳ ሁሉም ሰው መሰደብ የለበትም እለለውኝ እና እስኪ ቆም እያላችሁ ትሰቡ። ያው በስመ ዱባይ ሁሉም ሰው ነው እየተሰደበ ያለው። የሀገሪቷ ችግር ሳይሆን የሰው ችግር ነው እንዳገሩ እየመሰለው የሚንዘላዘለው ማለት ነው እና ብቻ አላቅም ያስጠላል። በተለይ አሁን ላይ እየተሰማ ያለው በጣም ነው የሚያስጠላው። ያለነው የት ነው እስከምንል ድረስ ተሰናል እና ባካችሁ እራሳችሁን ጠብቁ የመጣችሁበትን ነገር አትርሱ። ራሳችሁን ቀይሩ በመልካም ነገር መነሳት አይሻልም? እንደዚህ በትርኪ ምርኪ ኢትዮጵያዎች እንዲህ ናቸው፣ ኢትዮጵያዎች እንደዚህ ናቸው ከምትባሉ እስኪ ስነ ስርዓት ይዛን ስራችንን እንስራ አላለሁኝ። ይህንን ለማስተላለፍ ነው። በተረፈ ቀጣይ ቪዲዮ አስገባላችኋለሁኝ፣ የሳሪ ንግግር አለና አዳምጦት። በተረፈ ቻናሌን ሰብስክራይብ በማድረግ ቤተሰብ እየሆናችሁ አበረታቱኝ። ላይክ፣ ሼር ማድረጋችሁን አትርሱ። አብራችሁን ስለቆያችሁ ከልብ አመሰግናለሁ። መልካም ቆይታ። ሰላም አሌይኩም ወራህመቱላሂ ወበረካቱ። ምክንያቱም እናንተ ስለ ዱባይ የምታውቁት ነገር የለም። ባይዘወይ ሰዎች ናችሁ እንጂ ምግባራችሁ የተበላሸው፣ ለዛውም እኛ ራሳችን ኢትዮጵያኖች ነን እንጂ የተበላሸ ነው። በአንዳንድ ጨምላቆች ምክንያት ሀገሪቷ አይደለችም። ሀገሪቷማ ቀጥለጥ አርጋ ቂጥህን እየገረፈች ይዛለች። እናንተ ዘልዛሎች ናችሁ። ግን ደግሞ አንድ ቀን ደግሞ እግዚአብሔር አምላክ ስራችሁ ይመሰክርላችኋል። እየለቀመ እየለቀመ እየለቀመ ይወስድሻል። ምድረ ዘልዛላ ማለት ነው፣ ውርጋጥ ማለት ነው። በየቤቱ ደቅለሽ ደቅለሽ ደቅለሽ ወይ ለልጆቻችሁ አትሆኑ። እናት እንዴት ለልጁ እንደዚህ አይነት ትምህርት ያስተምራል? አንድ እናት እንዴት ለልጇ ይህንን ታወርሳለች? ስንት ምሳሌ ባለበት ሀገር፣ ስንት ምሳሌ ባለበት እሰው ቤት ሰራተኛ፣ ስንት ምሳሌ ንገድ ስምንት ዓመት ሙሉ ውጩን የማያውቋል ስም ስምአኒታ እኔ ሰው ቤት ሰራ ከቂት ከቂት ከኋላ ከኋላ ነበር ማዳምን እየተከተልኩ እየሄዱ ዛሬ እግዚአብሔር ይመስገን ስኬታማ ነኝ። ምክንያቱም ያ ትናንትና ያተረፍኩት ነገር ለዛሬ እንደዚህ እንደሆነ አድርጎኛል። ቢኮዝ በቃ ስርዓቴን ጠብቄ ነው ያሳደገኝ። ያሳደገኝ ቤተሰብ ስርዓት ጠብቆ ነው ያሳደገኝ። እኔ ከዘልዛላ ማህበረሰብ አልወጣሁም ከይቅርታ ጋር። ስለዚህ መጀመሪያ እናንተ ኢትዮጵያም እንደዚህ ነበራችሁ፣ እዚህም ስትመጡ ሴተኛ ናችሁ። ወንድ አይጠቅማችሁም። ወንድ አይታችሁ አታልፉ። ለዚህ እኮ ነው በጣም የምታስጠሉት፣ እንጂ እኮ ዘጠኝ ዓመት አስር ዓመት እመቤቴን አኒታ ስድስት ዓመት ሙሉ እሰው ቤት ወንድ ምንም ነገር ሳያዩ ወንድ እንትን ሳይሉ ውጭ ራሱ አንዳንድ የሚሰሩ ልጆች እመቤቴን ጨዋ ናቸው ከነ ክብራቸው፣ አንቺ ከነ ክብራቸው ልጃገረዱ ነው። እዚህ ራሱ በተክሊል የሚያገቡ ልጆች አሉ፣ ልንገርሽ አሉ። እነዚህን አብሮ ከእንደዚህ አይነት ጋር ውርጋት ጋር መጨመር በጣም ያሳፍራል። በጣም ያናድናል ያናድ እናንተ እኮ ለምንም አትበቁም ለምንም አትሆኑም። ጎረቤት እንኳ እከሌን ጠብቂልኝ ባሌን እንጀራ ሰጪው ልሳፈር ነው ብሎ የሚሄድባችሁ የላችሁም። ምክንያቱም በቃ ሁሌ ነገራችሁ ወንድ ጋር ነው ፊት ነው የምትሉት። እኔ ማርያምን፣ አሁን በቀደም ሰው አኒታ፣ የምትለኪው በዚህ ነው አንድ ነገር ለጨዋታ የአማን ዲዛን ባለቤት ሚስቱ ወንዱ ወጣ ወጣ ወጣወጣ ወይኔ ሲያምር ወይኔ ሲያምር በራሱ ሀጢያት ነው። መመኘት ሀጢያት ነው። ሀጢያት ነው። በቃ አሁን እኛ በክርስትና መመኘት እንደዚህ መመኘት ወይኔ እንደዚህ የሰው ባል የሰው ባል እሺ፣ እሱ ቀማ ሳ እሱ ቀማ እሱ ቀማላችሁ፣ ስትሳደቡ ቆያችሁ እናንተ ከመቀማት አትተናነሱ። እሰው ወንድ ላይ እሰው ባል ላይ ፊት የሚያደርጋችሁ የሆነ ወንድ ከመጣ ወይኔ ወይኔ። እጣ ፈንታሽ አይደለም እጣ ፈንታሽ አይደለም ዝሙት ነው፣ በቃ መዘሞት። አሁን አንድ ሰው እናንተ ሸርሙጥ የምትሉት ወይ ቡና ቤት ወይ የሆነ ቤት ቁመው ስታይ ሆኖ አይደል እንደ ይሄ በራሱ መሸርሞት ነው። ከመሸርሞት አይተና በመጽሐፍ ቅዱስ ይላል ሽርሙት ዝሙት ነው። ማየት መመኘት አይፈቀድም። ኔቨር ኤቨር። እናንተ ግን የተረገማችሁ ናቸው። በተለይ አንዳንዶቻችሁ ካለወንድ መኖር አትችሉም። ከይቅርታ